የእግዚአብሔር ቤተሰቦች በአገር ውስጥና ከአገር ውጭም ያላችሁ በጌታችን በኢየሱስ ክርስቶስ ስም የከበረ ሰላምታዬን አቀርባለሁ። ሁላችንም እንደምናውቀው ሁሉ ቃሉም እንደሚያስተምረን ሁሉ እግዚአብሔር ከመናገሩ በፊት አንዳችን ነገር በምድር ላይ እንደማያደርግ ቅዱስ ቃሉም ያስተምረናል። ስለሆነም እግዚአብሔር አምላካችን በተደጋጋሚ ጊዜ ከሀገር ውስጥና ከሀገር ውጭ ሳይቀር መልእክተኞች የንስሐ ጥሪ ለእኛ ለቤተክሳ መሪዎች እንዲያደርሱ በተደጋጋሚ ጊዜ ብልክም እኛ የቤተክሳ መሪዎች ነገሩን በእግዚአብሔር ቃል መርምረን ተግባራዊ ከማድረግ ይልቅ ወደ ጎን እንደታወን እጅግ የምናስታውሶ ጉዳይ ነው። ከዚህም የተነሳ አስቸጋሪና አስጨናቂ በሆነ ሁኔታ ውስጥ ባገር ደረጃ ማለፋችን የግድ ነበረ። አሁንም እግዚአብሔር አምላካችን መሐሪ ነውና የፍቅር አምላክ ነውና ሩሩ ነውና ይህንን የንስሐን እድል በድጋሜ ወደ እኛ አምጥቶታል። እንደ አገልጋይ ሸክምም እንዳለው ሰው ይሄ ወርቃማው እድል እግዚአብሔር ከፊታችን የዘረጋውና በጆራችን ላይ እያስተጋባ ያለውን ይሄንን ወሳኝ የንስሐን እድል ጥሪ እጅግ በተሰበረ ልብና በተዋረደ መንፈስ ዝቅ ብለን ተቀብለን በወጡት ፕሮግራሞች ሁሉ ላይ በፍጹም ከውስጥ በሆነ ፍላጎት እንድንሳተፍ እና ተግባራዊ እንድናደርግ በጌታችን በኢየሱስ ክርስቶስ ስም ይሄንን ወሳኝ፣ ይሄንን እጅግ አስፈላጊ የእግዚአብሔር የንስሐ ዕድል እንድንሳተፍ፣ እንድናከብሮ፣ እንድንቀበለው፣ በፕሮግራሙ ላይ ሁሉ እንድንሳተፍ በድጋሜ በአምላካችን በጌታችን በኢየሱስ ክርስቶስ ስም ይሄንን ወሳኝ መልእክት አቀርባለሁ። ጌታ ይባርካችሁ።